ይ አሜሪካና ታይዋን ደንግጠዋል። አዲሱ በራሪ መርከብ ከወደ ምስራቅ ጠላትን የሚያስጨንቀው የቻይና ክንድና በድሮን የምትራቀቀው ቻይና በሰሞነኛ። ምላጭም በምላጭ እንዲሉ ቻይና የመጀመሪያውን ድሮን ተሸካሚ ድሮን ገልጣለች። ይህንን የድሮን ተሸካሚ ታዲያ ቻይና ለረጅም ጊዜ በድብቅ ስታበለጽገው፣ ከጥላቶቿ ደብቃ ስታሳድገው ብትከርምም አሁን ግን የመጨረሻው ጊዜ ደርሷል። የነ አሜሪካ ቅዠት፣ የታይዋን ራስ ምታት ሊገለጥ ቀን ተቆርጦለታል። ነገሩ እንደ ቀላል የሚታይ አይደለም። ከቅርብ ጊዜ ወዲህ ቻይና በትጥቅ ማምረት ዘርፍ እያሳየች የነበረው ጥረት አሁን ፍሬ እያፈራ ነው። አዲሱ ድሮን ተሸካሚም የዚህ ጥረቷ አንድ አካል ሲሆን፣ መሳሪያው በቻይና የመጀመሪያው ነው። እነሱ አየር ወለድ እናት መርከብ ወይንም ማዘርሺፕ የሚሉት ሲሆን፣ ሙያዊ አጠራሩ ግን ጂዩቲያን ኤስ ኤስ ዩኤቪ የሚል ስያሜ አለው። ሰሞነኛ በዚህ ድንቅ መሳሪያ መሳሪያና በቻይና ድሮኖች ዙሪያ ጉዳይ አለው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ አሜሪካና ሩሲያ ከቅርብ ጊዜ ወዲህ አዳዲስ መሳሪያዎችን መግለጥ ላይ እምብዛም ሆነዋል። በዚህ ምክንያት በየቀኑ በቻይና ድንቅ ድንቅ ትጥቆች እየተገረሙ ቀጥለዋል። ይሄ አደገኛ ጁቲያን ድሮን ተሸካሚ ታዲያ በትንሹ እስከ 15 ኪሎ ሜትር ወደ ላይ ከፍ ብሎ እስከ መቶ የሚደርሱ ትናንሽ ድሮኖችን መሸከምና ማሰማራት የሚችል ነው። በተጨማሪም ድሮን ተሸካሚው 1000 ኪሎ ግራም የሚመዝን የሚሳይል ትጥቅ ይዞ እስከ 7000 ኪሎ ሜትር ድረስ የመጓዝ አቅም አለው። ታዲያ በዛሬው ጥንቅራችን የአዲሱን ድሮን ድንቅ ብቃትና ችሎታ በዝርዝር የምናይ ሲሆን የቻይናን ሁለተኛ አደገኛ ተዋጊ ድሮኖችም እናስቃኛቸዋለን። በተጨማሪም ስለ ቻይና ዘመናዊ የድሮን ግንባታ የምንላችኋለን። አብራችሁን ቆዩ። እርምጃው እንደጦፈ ነው። 24 ሰዓት እነና ማታ ግንባታ ላይ እንገኛለን። የወደፊቷን አዲስ አበባ በውቢቷ ለቡ መብራት መገንባት ላይ ተጠምደናል። እነሆ አንድ ሁለት እያለን ዛሬ ላይ የመጨረሻውን የለቡ መብራት ብሎክ ለሽያጭ አውጥተናል። እርሶስ በዚህ ውብና ቅንጡ በሆኑ አፓርትመንቶቻችን ላይ ለኢንቨስትመንት ቢሉ ለመኖሪያ ምቹ በሆነው ሳይታችን ላይ በካሬ ከ78ሺ ብር ጀምሮ 8% ቅድመ ክፍያ 60% የባንክ ብድር አማራጭ እና እስከ 30% ሎ መጥተናል ታዲያ የዚህ ውህድ ለተጠቃሚ ለመሆን ፈጠን ብለው ከስር ባሉ ስር ቁጥሮች ይደውሉልን። እናመሰግናለን። ዲኤምሲ ሪል ስቴት። የአዲሱ ድሮን ተሸካሚ ድሮን ድንቅ አቅም ድሮኑ የተሰራው በጂያቲያን ኤሮስፔስ ካምፓኒ ሲሆን ድሮኑ እልፍ ድሮኖችን ተሸክሞ ወደ ሰማይ የሚመጥቅ ረጅም ተጉዞ ወገቤን የማይል ብሎም ጥንካሬው ወደር የሌለው ነው። ዓለም ላይ የተለያዩ ድንቅ ድንቅ ብዙ የድሮን አይነቶች ተሰርተዋል። በባህር የሚቀዝፍ የድሮን ተሸካሚም ተመልክተናል። ግን በሰማይ ላይ ሆኖ ድሮን የሚያሰማራ ከመቶ በላይ በራሪዎችን በሆዱ የሚሸከም የታየው የተሰማውም ከወደ ቻይና ነው። ነገሩ ቀላል ሊመስል ይችላል። ነገር ግን የቻይና ድንቅ ድሮን እጅግ ወሳኝና ስትራቴጂክ ጥቅም ያለው ነው። ነገሩ እንዲህ ነው። አንድ ድሮን ረጅም ርቀትን ተጉዞ ለማጥቃት ብዙ ሰዓት አየር ላይ መቆየት አለበት። ነገር ግን ድሮኖች አብዛኛው የሚሰሩት ነገር ግን ድሮኖች አብዛኞቹ የሚሰሩት ለውስን ሰዓት አየር ላይ እንዲቆዩ ነው። ይሄ የሆነው ደግሞ አንድም ክብደታቸውን ለመቀነስ ሁለትም ደግሞ ተልእኮዎችን ያለ እንከን ለመፈጸም ነው። ነገር ግን እዚህ ድሮን ተሸካሚ ላይ ያሉ ድሮኖች በመጀመሪያ ራሱ ድሮን ተሸካሚ ድሮኑ ረጅም ርቀት ተጉዞ ወደ ታርጌቱ ስለሚያስጠጋቸው በቀላሉ የሚፈልጉትን ያህል ሰዓት ቆይተው ተልዕኳቸውን ፈጽመው ወደ ተነሱበት ድሮን ይመለሳሉ። አዲሱ የቻይና ድሮን ኤስኤስ ዩኤቪ ታዲያ የክንፍ ስፋቱ 25 ሜትር ሲሆን ቁመቱ 16 ሜትር ገደማ ነው። ከመሬት ያለው ከፍታ ደግሞ 5 ሜትር ሲሆን፣ ባንዴ ወደ 16000 ኪሎ ግራም ወይም 16 ቶን ክብደት ያለው ሲሆን ወደ 6000 ኪሎ ግራም ክብደትን መሸከም ይችላል። ይሄ ማለት ወደ 100 አነስተኛ አጥቂ በራሪ ድሮኖችን በሆዱ ይዞ ይቀስፋል። ጂዩቲያን ኤስስ በጠቅላላ ወደ 15270 ሜትር ከፍታን ይዞ መብረር የሚችል ሲሆን በአንዴ እስከ 7000 ኪሎ ሜትር ድረስ መብረርና መሸፈን ይችላል። ጥንካሬው ደግሞ ወደር አልባ ሲሆን እስከ 24 ሰዓት ድረስ አየር ላይ መቆየት የሚያስችል ድንቅ ብቃት አለው። ቻይናውያን የመጨረሻ ጥበባቸውን ያሳዩበት ይሄ ድንቅ ድሮን ከሌሎች ግዙፍ ድሮኖች በፍጥነቱ ተወዳዳሪ የሌለው ሲሆን ሱባውኒክ በሆነ ፍጥነት ያንን ሁሉ ክብደት ተሸክሞ 700 ኪሎ ሜትር በሰዓት ይወነጨፋል። ታዲያ የድሮኑ ሌላው ድንቅ ብቃት ደግሞ የተሸከማቸውን መቶ ድሮኖች በበረራ መሃል መልቀቅና ማሰማራት ይችላል። ድሮኖቹ በራሳቸው በኤአይ የሚታገዙ ሲሆን፣ ለየብቻቸው ራሳቸውን ችለው ይንቀሳቀሳሉ፣ ወደ ሚሽናቸው ይሄዳሉ፣ ተመልሰውም ወደ ተነሱበት ግዙፍ ድሮን ይመለሳሉ። ቻይና ይህንን የሠራችው ታዲያ ለአንድ ወሳኝ ነገር ነው ጠላት ላይ በአንዴ ከመቶ በላይ ድሮኖችን በመልቀቅ ግራ ለማጋባትና የጠላትን የመከላከያ ሲስተም አወናብዶ ጠላትን ለማሸነፍ ነው። የሰማዩ መርከብ የቻይና የዘመናዊነት ማሳያ ድንቅ ስትራቴጂካዊ ብቃት ያለው ይሄ ኤስስ ዩኤቪ የቻይና ክንድን ያፈረጠመ ሲሆን በዘመናዊ የአየር ላይ ውጊያ ወደፊት ያራመዳት ሆኗል። ቻይና ስትሰራ አትሰስትም! ያላትን ሁሉ አሟጣ ትጠቀማለች። ጥረቷ ደግሞ በመጨረሻ ከሰሞኑ ብቅ ብሎ መነጋገሪያ የሆነው የድሮኖች ሁሉ እናት የሚል ማሞካሻ የተቸረው ብሎም እንደ ስሙ በሆዱ ከመቶ በላይ ትናንሽ ድሮኖችን በሆዱ ከመቶ በላይ ትናንሽ ድሮኖችን የሚይዘውና በተጨማሪም ግዙፍ ሚሳይሎችን የመሸከም አቅም ያለው ድንቅ መሳሪያ የቻይናን አስፈሪነት የገለጠ ሆኗል። ዢ ለጦራቸው መዘመን ያላቸው አቋም ከፑቲንም ከትራምፕም ከኪም ጆንግ ግም ይልቃል። ቻይናውያን በጥንካሬያቸው ሀገራቸውን ከአመድ አንስተው እንደ ገነቡት ሁሉ የምዕራባውያን መሳሪያዎች መፈንጫ የነበረ ጦራቸውን በራሳቸው አምሳል እየቀረጹት ነው። ድሮኑ ታዲያ ለዘመናት ቻይናን እንደ ጠላት የሚመለከቷትን ብሎም ባላንጣ ሆነው ጉሮሮዋ ላይ የሚቆሙትን ተቀናቃኞቿን በጦር ትጥቅ እየቀደመች ማስበርገጉን የሰርክ ሥራዋ ያደረገችው ሲሆን አዲሱ ድሮን ተሸካሚ ድሮን ደግሞ ለጠላቶቿ ሌላ ፈተና ሆኖ ብቅ ብሏል። ቻይና የድሮን ኃያል ከሰማይ እስከ ባሕር። ቻይና ሌሎች ሀገራትን አስከትላ በቴክኖሎጂ ዓለምን እየመራች ነው። የድሮን ቴክኖሎጂማ የግሏ ሆኗል። እጅግ ዘመናዊ ከሆኑ የጦር ድሮኖች ጀምሮ ከውሃ ላይ እስከሚነሱ ሰው አልባ አውሮፕላኖች በዘርፉ ተራቃለች። አሁን ዓለም ሰፍ ብሎ ከቻይና ይማራል ተሰልፎ ድሮን ይገዛል። ከቅርብ ጊዜ ወዲህ ቻይና ወሳኝ በተባሉ የቴክኖሎጂ ውጤቶች አለምን መምራት እየጀመረች ሲሆን የድሮን ቴክኖሎጂ ደግሞ ግንባር ቀደሙ ነው። ቻይና ከ44 ቁልፍ የቴክኖሎጂ ዘርፎች ውስጥ በ37ቱ ከምዕራባውያኑ ቀዳሚ ደረጃን የያዘች ሲሆን ከእነዚህም ውስጥ ሰው ሰራሽ አስተውሎ፣ የኤሌክትሪክ ባትሪ፣ ሰው አልባ አውሮፕላን፣ የኒውክለር ኃይል፣ የሮቦት ሳይንስና የህዋ ምርምር ቻይና ከፍተኛ እድገት ያሳየችባቸው የቴክኖሎጂ ዘርፎች ናቸው። ሀገሪቱ በመከላከያ፣ በጠፈር፣ በሮቦቲክስ፣ በኢነርጂ፣ በከባቢያዊ፣ በባዮሎጂ፣ በባዮቴክኖሎጂ በሰው ሰራሽ አስተውሎ፣ በላቁ ቁሶችና በቁልፍ የኳንተም ቴክኖሎጂዎች ቀድሞውኑም የበላይነት የያዘች ሲሆን በዓለም ቀዳሚ የቴክኖሎጂ ልዕለ ሀያል የመሆን ቁመና ላይ ናት። በሳይንሳዊ ምርምር ስመጥር የሆኑ አስር ተቋማት ሁሉም ቻይና ውስጥ የሚገኙ ሲሆን አሜሪካና አውሮፓ በወሳኝ የቴክኖሎጂ ዘርፎች በቻይና ተቀድመዋል። ቻይና አሁን ላይ በሚታወቁ የቴክኖሎጂ ዘርፎች ላይ ብቻ ሳይሆን ወደፊት በሚፈጠሩ የቴክኖሎጂ ውጤቶችም የበላይነት ለመያዝ ሩቅ አሳቢ እቅድ ያላት ሲሆን የሀገሪቱ ግስጋሴም ሀገሪቱን በቅርቡ የቴክኖሎጂ ልዕለ ኃያል ሊያደርጋት እንደሚችልም ማሳያ ነው። በዚህም ከአሜሪካ ጋር ግብግብ ገጥመዋል። አሜሪካ ከቴክኖሎጂ ውድድሩ በተጨማሪ ሩሲያና ቻይና በጋራ ድሮን ማምረት መጀመራቸው ራስ ምታቷን ከፍ አድርጎታል። ሞስኮ የባለስቲክ ሚሳኤል፣ ታንክ፣ አውሮፕላን እና ሌሎች ግብአቶችን ከቤጂንግ በስፋት አስገብታለች። ሩሲያን ከምዕራባውያን ማዕቀብ እየታደገች በምትገኘው ቻይና ላይ የአውሮፓ ሀገራት ማዕቀብ ለመጣል ማኮብኮብ ከጀመሩ ሰነባብተዋል። ለሩሲያ ከሶስት አስር ዓመታት ወዲህ ግዙፍ ወታደራዊ አቅም እንድትገነባ ቻይና እያገዘቻት ነው። የዋሽንግተን የስለላ ተቋማት ደርሰንበታል ባሉት የስለላ መረጃ ቻይና ለሩሲያ የሚሳይል ፕሮግራም፣ ለታንኮች አውሮፕላኖችና ሌሎች የጦር መሳሪያዎች መስሪያነት የሚውሉ ግብዓቶችን በስፋት እየላከች ነው ብለዋል። አስፈሪዎቹ የቻይና ድሮኖች ሲኤች 7 እና ቲቢ 001። ሚሳይል አስወንጫፊው ሲኤች 7 የውጊያ ድሮን በሰዓት ከ900 ኪሎ ሜትር በላይ የሚበራው ድሮኑ ከመሬት 10 ሺህ ጫማ ከፍታ ላይ ይበራል። ጸረራ ዳርን ጨምሮ ከአየር ወደ ምድርና ውሃ የሚወነጨፉ ሚሳይሎችን የመታጠቅ አቅም አለው። ቻይና ካሏት ዘመናዊ የጦር መሣሪያዎች ውስጥ ሲኤች7 ስቲልዝ በመባል የሚጠራው ድሮን ዋነኛው ነው። ሲኤች7 ድሮን ቀስተ ደመና የሚል መጠሪያ ያለው ሲሆን በፈረንጆቹ 2018 ላይ ነበር ለመጀመሪያ ጊዜ ይፋ የተደረገው የድሮኑ ክንፍ 22 ሜትር የሚረዝምና አጠቃላይ ቁመቱ ደግሞ 10 ሜትር ሲሆን የድሮኑ አጠቃላይ ክብደትም 6500 ኪሎ ግራም ነው። በአየር ላይ በአንድ ጊዜ ያለማቋረጥ ለ15 ሰዓታት ማገልገል የሚችለው ድሮኑ 3500 ኪሎ ሜትሮችን ማካለል ይችላል። የቻይና ሲኤች 7 ድሮን ከምድር ከ10 እስከ 13 ኪሎ ሜትር ከፍታ ላይ በሰዓት ከ900 ኪሎ ሜትር በላይ መብረር ይችላል። ሴች ሰባት ድሮንን ለየት የሚያደርገው ድሮኑ የጸረ ጨረር አንቲ ራዲየሽን ሚሳይሎችን ጨምሮ ሌሎችን ወታደራዊ የጦር መሳሪያዎችን መታጠቅ የሚችል ሲሆን ከአየር ወደ ምድርና ወደ ውሃ የሚወነጨፉ ሚሳይሎችን የመታጠቃቀም አለው። የራዳር ምልክቶችን ወይንም ሲግናሎችን ቀድሞ ማነፍነፍና መጣስ የሚችል ሲሆን የሚሳይል መተኮሻ ጣቢያዎችን፣ የጦር መርከቦችን፣ የጥላት ትእዛዝ ጣቢያዎችና ሌሎች ከፍተኛ ዋጋ ያላቸው ኢላማዎችን መለየትና ማረጋገጥ ይችላል። በተጨማሪም በውጊያ ወቅት ድጋፎችን መስጠት፣ ከፍተኛ ዋጋ ያላቸው የጠላት ኢላማዎችን እንዲመቱ አቅጣጫ መጠቆም፣ እንዲሁም የተለያዩ ሚሳይሎችን ማስወንጨፍ ይችላል። የቻይናው ሲ ኤች 7 ድሮን አቅም ከአሜሪካ ሰራሹ አርኪዋ 170 ድሮን በብዙ መልኩ ይበልጣል የተባለ ሲሆን አርኪዋ 180 ድሮን ጋር ደግሞ ተቀራራቢ አቅም አለው። እርምጃው እንደ ጦፈ ነው። 24 ሰዓት ቀንና ማታ ግንባታ ላይ እንገኛለን። የወደፊቷን አዲስ አበባ በውቢቷ ለቡ መብራት መገንባት ላይ ተጠምደናል። እነሆ አንድ ሁለት እያለን ዛሬ ላይ የመጨረሻውን የለቡ መብራት ብሎክ ለሽያጭ አውጥተናል። እርሶስ በዚህ ውብ እና ቅንጡ በሆነ አፓርትመንቶቻችን ላይ ለኢንቨስትመንት ቢሉ ለመኖሪያ ምቹ በሆነ ሳይታችን ላይ በካሬ ከ78000 ብር ጀምሮ 8% ቅድመ ክፍያ 60% የባንክ ብድር አማራጭና እስከ 30% የሚደርስ ልዩ ቅናሽ ይዘን መተናል ታዲያ፣ የዚህ ውህድ ለተጠቃሚ ለመሆን በጠን ብለው ከስር ባሉ ስር ቁጥሮች ይደውሉልን። እናመሰግናለን። ዲኤምሲ ሪል ስቴት። አውሬው ወይም ቲቪ 001 ገውጊያ ድሮን በአንድ ጊዜ እስከ 8000 ኪሎ ሜትር ርቀት የሚጓዝ ሲሆን ለ35 ሰዓታት አየር ላይ ይቆያል። አውሬው የሚል መጠሪያ የተሰጠው የቻይና ቲቢ 001 የውጊያ ድሮን ቻይና አሉኝ ከምትላቸው የጦር መሳሪያዎች ውስጥ አንዱ ነው። አውሬው የተሰኘው የውጊያ ድሮኑ ከባድ ቦምብ ጣይና ሚሳይል አስወንጫፊ ሞዴል ጦር መሳሪያ ነው። ባለሶስት ሞተሩ ቲቢ 001 የውጊያ ድሮን ለመጀመሪያ ጊዜ የተዋወቀው በፈረንጆቹ 2017 ሲሆን የቻይና ጦር ከ2021 ጀምሮ ታጥቆታል። ቲቪ 001 የውጊያ ድሮን ባለመንትያ ጭራው ጊንጥ ወይም አውሬው በሚል የሚታወቅ ሲሆን መቀመጫውን ሲችዋን ባደረገው ቴንጎን የቴክኖሎጂ ኩባንያ የተሰራ ነው። ድሮኑ በአንድ ጊዜ በረራ ከ6000 እስከ 8000 ኪሎ ሜትር ድረስ የመብረር ብቃት ያለው ሲሆን ከፍተኛ የአየር ላይ ቆይታ ሰዓቱም እስከ 35 ሰዓታት ነው። አውሬው የሚል መጠሪያ የተሰጠው የቻይና ቲቢ 001 የውጊያ ድሮን ሚሳይሎችንና ቦምቦችን በመታጠቅ ጠላትን የማጥቃት አቅም አለው። ድሮኑ ከሚታጠቃቸው ሚሳይሎች ውስጥ ውስጥም 20 ኪሎ ግራም የሚመዝነው ኤአር ሁለት ከሰማይ ወደ ምድር የሚተኮስ ሚሳይል አንዱ ሲሆን ሚሳይሉ ቀለል ያሉ በምድር ላይ ያሉ የጠላት ተሽከርካሪዎችንና የግል መገልገያዎችን ለማጥቃት የሚውል ነው። 80 ኪሎ ግራም የሚመዝነው ኤአር አራት ከሰማይ ወደ ምድር የሚተኮስ ሚሳኤል ሌላኛው ድሮኑ የሚታጠቀው የጦር መሳሪያ ሲሆን ከባድ ወታደራዊ ኢላማዎችን ለማጥቃት የሚውል ነው። ኤአር አራት ሚሳኤል በ20 ኪሎ ሜትር ክልል ውስጥ ያለን ኢላማ መምታት የሚችል ሲሆን፣ ከ7000 ሜትር ከፍታ ላይ መተኮስ ይችላል። ቲቢ 001 የውጊያ ድሮን ቻይና በታይዋን ውስጥ ወታደራዊ ዘመቻ ካካሄደች፣ በቀዳሚነት አገልግሎት ላይ ከሚውሉ የጦር መሳሪያዎች መካከል አንዱና ዋነኛው ነው። የተወደዳችሁ የሰሞነኛ ቤተሰቦች፣ ቻይና በዓለም ላይ ከፍተኛ የሰው አልባ አውሮፕላን ሰሪ ሀገር ናት። ከወታደራዊ ድሮኖች በተጨማሪ ታዋቂው የቪዲዮ ቀረጻ ድሮን አምራች ዲጂአይ ኩባንያ የቻይና ነው። ያም ሆነ ይህ የዓለም የጦርነትን መልክ ወደ ሰው አልባ የውጊያ ዘዴ እየተቀየረም ነው። ምናልባትም ወደፊት የሰዎችን ጦርነት ማሽኖች ይዋጉት ይሆናል። ዞሮ ዞሮ ግን ቀድሞ የታጠቀ ያሸንፋልና ቻይና በነገሰችበት የድሮን ዘርፍ የመጪውን ጊዜ ጦርነት ለማሸነፍ አንድ እርምጃ ወደፊት ተራምዳለች ለዛሬ ያሰናደንላችሁን ጥንቅር በዚሁ እናብቃ አብራችሁን ስለ ቆያችሁ ምስጋናችን ከልብ ነው ሰብስክራይብ በማድረግ ቤተሰብ ሁኑን ሰናይ ጊዜ ሰላም በምድራችን ላይ ይስፈን ሰላም እርምጃው እንደጦፈ ነው። 24 ሰዓት እንና ማታ ግንባታ ላይ እንገኛለን። የወደፊቷን አዲስ አበባ በውቢቷ ለቡ መብራት መገንባት ላይ ተጠምደናል። እነሆ አንድ ሁለት እያለን ዛሬ ላይ የመጨረሻውን የለቡ መብራት ብሎክ ለሽያጭ አውጥተናል። እርሶስ በዚህ ውብ እና ቅንጡ በሆኑ አፓርትመንቶቻችን ላይ ለኢንቨስትመንት ቢሉ ለመኖሪያ ምቹ በሆነው ሳይታችን ላይ በካሬ ከ78 ሺህ ብር ጀምሮ ስምንት ፐርሰንት ቅድመ ክፍያ ስልሳ ፐርሰንት የባንክ ብድር አማራጭና እስከ ሰላሳ ፐርሰንት የሚደርስ ልዩ ቅናሽ ይዘንሎ መጥተናል። ታዲያ የዚህ ዕድል ተጠቃሚ ለመሆን ፈጠን ብለው ከስር ባሉ ስልክ ቁጥሮች ይደውሉልን። እናመሰግናለን። ዲኤምሲ ሪል ስቴት